ሰላም ጤና ይስጥልን የተከበራችሁ የብስራት ዩትዩብ ተመልካቾቻችን የብስራት የመረጃ ሰአታችን እነሆ ተጀምሯል መረጃዎቹን ወደ እናንተ በማድረስ ምህረት ታደሰ አብሬያችሁ ቆይታ አደርጋለሁ ከሀገር ውስጥና ከባህር ማዶ ያገኘናቸውን አዳዲስና ወቅታዊ መረጃዎች የምንነግራችሁ ይሆናል በቅድመም የሀገር ውስጥ መረጃዎችን አስቀድማለሁ በስልጤ ዞን በተነሳ የእሳት አደጋ ሶስት ህጻናት ህይወታቸው አለፈ በስልጤ ዞን በሚቶ ወረዳ በሰሱ ቀበሌ በቀጠና ሁለት ልዩ ስሞ አበልቾ ተብሎ ሚጠሩ አካባቢ በትናንትናው እለት 10 ሰዓት ከ30 ላይ የእሳት አደጋ መድረሱ ተገልጿል። የሚተወረዳ ፖሊስ ጽህፈት ቤት የማህበረሰብ አቀፍ ወንጀል መከላከል ኃላፊና ህዝብ ግንኙነት ተወካይ ረዳት ኢንስፔክተር ነጅሙዲን ዋበላ ከብስራት ሬድዮ ጋር በነበራቸው ቆይታ እንደገለጹት ህፃናቶቹ በቆርቆሮ ቤት ውስጥ እየተጫወቱ በነበረበት ሰዓት በቦታው በነበረ ገለባ በእሳት በመያያዙ በውስጡ የነበሩ የስድስት አመት ሁለት ወንድና ሴት መንታ ልጆችና ና የሁለት አመት ሴት ህጻን ወዲያውኑ ህይወታቸው ማለፉን ተናግረዋል። ህይወታቸው ያለፉት ህጻናቶች የታናሽና የታላቅ ተማማቾች ልጆች ሲሆኑ በአያታቸው መኖሪያ ቤት ውስጥ ይኖራሉ። የሁለት መንታ ልጆች እናት ህይወቷ ያለፈ ሲሆን የሁለት አመቱ ህጻን እናት ደግሞ ለስራ ከውጭ አገር በመኖሯ ህጻናቶቹ በአያታቸው ቤት እንደሚኖሩ ነው ኢንስፔክተር ነጅመ ዱንያ በላ የገለጹት። የአደጋው መንስኤ ለጊዜው ምክንያት ባለመታወቁ ፖሊስ እያጠራ ተሰራ ሲሆን የህጻናቶቹ አስክሬን ለምርመራ ወደ ሚሊሊክ ሆስፒታል ተልኳል። ወቅቱ በጋና ነፋሻማ በመሆኑ ድንገተኛ የእሳት አደጋዎች ሊያጋጥሙ ስለሚችሉ ህብረተሰቡ አስፈላጊውን ሁሉ ጥንቃቄ ሊያደርግ ይገባል ሲሉ ኢንስፔክተር ነጅሞዲን ዋበላ ጨምረው ለብስራት ሬዲዮ ተናግረዋል ስትል ሳምራይስ ስዩም ዘግባለች። ኢትዮጵያ ባለፉት አራት ወራት ለሽያጭ ካቀረበችው የስጋ ምርት ከ37 ሚሊየን የአሜሪካ ዶላር በላይ ገቢ አግኝታለች። ኢትዮጵያ ባለፉት አራት ወራት ለሽያጭ ካቀረበችው የተለያዩ የስጋ ምርቶች ከእቅድ በላይ ገቢ ማግኘቷን የኢትዮጵያ እንስሳት ልማት ኢንስቲትዩት አስታውቋል። በኢንስቲትዩቱ የማህበራዊ ኢኮኖሚክስና እሴት ሰንሰለት አስተዳደር ዘርፍ አስተባባሪ ዶክተር ሳህሎ ሙሉ ለብስራት ሬዲዮ እንደተናገሩት በዚህ ጊዜ ውስጥ 6700 ቶን የስጋ ምርቶች ለውጭ ገበያ ማቅረብ ተችሏል ብለዋል። ለውጭ ገበያ ከቀረቡት ምርቶች 35 ነጥብ 29 ሚሊዮን የአሜሪካ ዶላር ለማግኘት ታቅዶ እንደነበር ያስረዱት ዶክተር ሳህሉ ከዕቅድ በላይ 37 ነጥብ 69 ሚሊዮን የአሜሪካ ዶላር ማግኘት እንደተቻለ አስረድተዋል። ከስጋ ዘርፍ በተገኘው ገቢ ከዕቅድ በላይ 107 በመቶ አፈጻጸምን ማስመዝገብ እንደተቻለ የተገለጸ ሲሆን የበግ፣ የፍየል የዳልጋ ከብትን ጨምሮ ሌሎች ምርቶች ለሽያጭ ቀርበዋል። ሳውዲ አረቢያ የተባበሩት አረብ ኤምሬት ዋነኛና ነባር የስጋ ንግድ መዳረሻ ሀገራት መሆናቸው ተገልጿል። በዘርፉ ለተሰማሩ የማቀነባበሪያ ኢንዱስትሪዎች በተገቢው መልኩ የእርድ እንስሳቶች እንዲቀርብላቸው በመደረጉ ባለፉት አራት ወራት ከእቅድ በላይ ውጤት ማስመዝገብ ተችሏል ሲሉ ኢንስቲትዩቱ አስታውቋል ስትል ቅድስት ደጀኔ ዘግባለች። የተከብራችሁ ተመልካቾቻችን የሀገር ውስጥ መረጃችን የተከታተላችሁትን ይመስል ነበር። አሁን ደግሞ ወደ አለም አቀፍ መረጃችን እናልፋለን። የተባበሩት መንግስታት በ2026 ዓመት የሰው ኃይሉን በመቀነስ በጀቱን በ577 ሚሊዮን ዶላር ይቀንሳል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እንደተናገሩት የተባበሩት መንግስታት ድርጅት በ2026 በጀቱን 15.1 በመቶና ሰራተኞቹን በ18.8 በመቶ እንደሚቀንስ ተናል ተናግረዋል ከአባላት ሀገራት ያልተከፈለ ክፍያ ወደ 1.59 ትሪሊዮን ዶላር ከፍ ብሏል ሲሉ አክለዋል የተባበሩት መንግስታት ድርጅት ኃላፊ የሚቀጥለው ዓመት በጀት ያሳወቁ ሲሆን ከ2025 ዓመት በ577 ሚሊዮን ዶላር የቀነሰው በ3.24 ቢሊዮን ዶላር መሆኑን ይፋ አድርገዋል ከሴፕቴምበር ጀምሮ ቅናሹ የመጣው ከዩናይትድ ስቴትስ ከቻይና ከሩሲያ ና ከሜክሲኮ ያልተከፈለ ክፍያ መሆኑን የተባበሩት መንግስት መንግስታት ድርጅት መግለጫ አመላክቷል። ጉተሬዝ የተባበሩት መንግስታት ድርጅት ለፍልስጤም ስደተኞች ኤጀንሲ ከፍተኛ ፍላጎት ምክንያት ወጪው እንደቀጠለም ይቆያል ብለዋል። ጉተሬዝ በጋዛ በተደረገው አጠቃላይ የሰብአዊ ምላሽ ላይ ተጽዕኖ ከሚያስከትሉ ማናቸውም ቅነሳዎች የፍልስጤም ስደተኞች ኤጀንሲ ነጻ ለማድረግ ወስኛለሁ ብለዋል። የተባበሩት መንግስታት ድርጅት በበርካታ የተባበሩት መንግስታት ኤጀንሲ ውስጥ 2681 የስራ መደቦች ይቀንሳል በእኛ ከፍተኛ አስተያየት በሌሎች በተሻለ ሊከናወኑ ወይም በቅልጥፍና ሊተገበር ከሚችሉ እንቅስቃሴዎች ጋር ይዛመዳሉ ብለዋል። ከተባበሩት መንግስታት ድርጅት የስራ መደቦች ውስጥ 18 በመቶ ያህሉ ያልተከፈሉ የአባላት መዋጮና ሌሎች እዳዎች እየተከሰቱ ባለበት የፈጣን ችግር ምክንያት ክፍት ናቸው ሲሉ ዋና ጸሐፊው ተደምጠዋል። እነዚህ ክፍት ቦታዎች በስትራቴጂካዊ ቅድሚያ ከሚሰጠው ፖለቲካዊ ውሳኔ ጋር አይዛመዱም፣ ግን በቀላሉ ሰዎች በመልቀ መለቀቃቸውና በቀውስ ምክንያት ተተኪውን ለመክፈል የሚያስችል ገንዘብ የለንም ብለዋል። የኤልቻፖ ልጅ በአሜሪካ የአደንዛዥ እጽ ክስ ጥፋተኛ ነኝ ሲል ተናገረ። የሜክሲኮ የአደንዛዥ እጽ ንጉስ የሆነው ጆዋኩዊን ኤል ቻፖ ጉዝማን ልጅ ጆአኩዊን ጉዝማን ሎፔዝ በቺካጎ ፍርድ ቤት በሁለት የአደንዛዥ እጽ አዘዋዋሪዎችና የተደራጁ የወንጀል ክሶች በሜክሲኮ ታዋቂው ሴናኦሉ ካርቴል ውስጥ በተፈጸመ ተግባር ጥፋተኛ ነኝ ሲል አምኗል። ጉዝማን ሎፔዝ ጥፋተኛ ነኝ ሲል በቁጭትም ተናግረዋል። በችሎቱ መጀመሪያ ላይ በሰሜን ኤሊኖስ አውራጃ ዩናይትድ ስቴትስ ዲስትሪክት ፍርድ ቤት ዳኛ ሻሮን ኮልማን ፊት ቀርቦ ምን እንደተሰራ ተጠይቋል። ጉዝማን ሎፔዝ የአደንዛዥ ዝውውር ነው ሲል መልሷል። በጉዝማን ሎፔዝ ላይ የጥፋተኝነት ክስ በመመስረት ከአሜሪካ አቃቢ ህግ ላይ በመተባበር የፈጸመውን ወንጀል የሚወክል የ80 ሚሊዮን ዶላር ገንዘብ በመክፈል ከህይወት ዘመን እስራት እንደሚያመልጥ ይጠበቃል ሲል ዘገባዎች አመላክተዋል። ይህም ሆኖ ግን ቢያንስ የ10 አመት እስራት እንደሚጠብቀው የፌዴራል መንግስት ጠበቃ የሆኑት አንድሪው ኤርስኪን ተናግረዋል። ጉዝማን ሎፔዝ በዳኛ ቅጣት የሚተላለፍ ሲሆን ይግባኝ ለማለት ግን እድል አይኖረውም ሲሉ ዘገባዎች ያስረዳሉ። የጉዝማን ሎፔዝ ተከላካይ ጠበቃ ጄፍሪ ሊችማን ከችሎቱ በኋላ መንግስት እስካሁን ከጁዋኩዊን ጋር በጣም ፍትሃዊ ነው ብለዋል። ሊችማን የሜክሲኮ መንግስት ጣልቃ አለመግባቱም አደንቃለሁ ብለዋል። የቺካጎ ትሪቡን ዘገባ እንደሚያመለክተው በ35 ገጹ የይግባኝ ስምምነት ላይ ጉዝማን ሎፔዝ ና ወንድሞቹ ለባለስልጣናቱ ጉቦ በመስጠትና የጦር መሳሪያ ና ሌሎችን መሳሪያዎችን በማስተማራት የህግ አስከባሪዎቹን ተቀናቃኝ ተአዘዋዋሪዎችን ና ሌላውን ቀርቶ የራሳቸው ድርጅት አባላትን ያነጣጠረ ጥቃት እንዲፈጽሙ በማድረግ የአደንዛዥ ዝውውር ቡድን እንቅስቃሴ እንዳሳደጉም አምነዋል ብለዋል። የተከበራችሁ ተመልካቾቻችን ለእለቱ ያዝነላችሁ የብስራት የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ ምህረት ታደሰ አብራችሁ ቆይት አደረግኩ። ሰላም